ብዙዎች ያልጠበቁት ብሎም የተገረሙበት ፎቶ ከሰሞኑ በርካታ መገናኛ ብዙኃን ሲቀባበሉ ታይቷል። በዚህ ፎቶ ላይ በተለይ ደግሞ የሚታዩት የአሜሪካው ፕሬዚዳንት ዶናልድ ትራምፕ ከአዲሱ የኒውዮርክ ከንቲባ ዞህራን ማምዳኒ ጋር በመሆን በቀልድ መልክ የተነሷቸው ፎቶዎች ናቸው። ታዲያ እነዚህ ፎቶዎች ምን መልእክት አላቸው? ከመልእክት ውስጥ ጀርባ ያለው እውነት ምን ይመስላል የሚለውም ዛሬ በፈታ ግሎባል በትንታኔ ሰዓታችን ልናይ ነው። ለቻናላችን አዲስ የሆናችሁ ቻናላችንን ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በአክብሮት እንጋብዛችኋለን። አብራችሁ እንድትሆኑ በድጋሚ በአክብሮት ጋበዝ ናችሁ። እንግዲህ ቀደም ሲል እንዳልናችሁ የአዲሱ የኒውዮርክ ከንቲባ ዞራን ማምዳኒና የአሜሪካው ፕሬዚዳንት ዶናልድ ትራምፕ በርካቶችን ያነጋገረ ፎቶ ከፎቶው ባሻገር ደግሞ እንዲሁ መልእክቶችን ተቀያይረዋል። ከዛም ባለፈ የነበራቸው ቆይታ በአስገራሚ ሁኔታ የፖለቲካን ተለዋዋጭነት ያሳየ ነው ሲሉ ተንታኞች ጉዳዩን እንግዲህ በስፋት ሄደውበታል። ለመሆኑ ዞህራን ማምዳኒ ማን ናቸው የሚለውን በጥቂቱ እናሳያቸዋለን። ከዛ በፊት ግን ምናልባት የተመራጩ የኒውዮርክ ከንቲባ ማምዳኒ እና የአሜሪካው ፕሬዚዳንት ዶናልድ ትራምፕ በዋይት ሀውስ ሲገናኙ እንግዲህ ከዚህ ቀደም ዶናልድ ትራምፕ ያደረጉት በተለይ ከዩክሬኑ መሪ ቮለድሚር ዘለንስኪ ጋር በነበረው አይነት ንትርክ ሊሆን ይችላል የሚሉ ቅድመ ግምቶች በብዙዎች ዘንድ ተንሰራፍቶ የቆየ ቢሆንም፣ ባልተገመተ ሁኔታ ግን ሁለቱ ሰዎች በወዳጅነት በጓደኝነት መንፈስ ነው እንግዲህ ሲነጋገሩ የነበሩት። ያንም ደግሞ እንግዲህ የፖለቲካን ተለዋዋጭነት ያሳየ ነው ሲሉ እንግዲህ ብዙዎች ተናግረውታል። እነዚህ ሁለት መሪዎች ከመገናኘታቸው አስቀድሞ በተለይ የአሜሪካ ፕሬዚዳንት ዶናልድ ትራምፕ ቃል አቀባይ የማምዳኒን ጉብኝት ወደ ዋይት ሀውስ የሚመጣ ኮሚኒስት በሚል ነበረ የገለጸችው። ይህም አገላለጿ በራሱ ክፍት ያለበትና በርካቶች በተለይ በምርጫ ቀስቀሳ ወቅት ዞህራን ማምዳኒን ለማጠልሸት ሲጠቀሙበት የነበረው አጠራር እንደሆነ የሚታወቃል። ግለሰቡ በርካታ ያልተነገሩ ነገሮች ቢኖሩትም በተለይ ደግሞ ከትውልዱ ጋር ተያይዞ ከዛም ባለፈ በሙዚቃ ህይወቱ እንዳለፈ ይታወቃል። እንዲሁ በርካታ ያልተነገሩ ተስጦችም ያሉት ግለሰብ ነው። አሜሪካ እንግዲህ ላንድ ኦፍ ኦፖርቹኒቲ የሚባልባት ሀገር ነች። ይህንንም በግልጽ ያስመሰከረ ተብሎለታል። በተለይ የዞህራን ማምዳኒ ወደ ኒውዮርክ ከንቲባነት መምጣት በፊልም እንጂ እውን ያልመሰላቸው ብዙዎች ነበሩ። ከዛ ባለፈም ደግሞ እውነትም ይህች ሀገር አብረዋት ላሉ ለሰሩባት ሁሉ ድል የምትሰጥ ላንድ ኦፍ ኦፖርቹኒቲ የሚለውንም ያረጋገጠችበት አጋጣሚ ነበር። ማምዳኒ እንግዲህ በሶስት ሀገራት ውስጥ ነው ልጅነታቸውን ያሳለፉት። በተለይ እስከ ማንነታቸው እና እስከ ትልቅ እድሜያቸው ድረስ ሶስት ሀገራትን በደንብ ያውቋቸዋል። ትውልዳቸው እዚሁ አፍሪካ ኡጋንዳ ነው። ከዛ ባለፈ ደግሞ እድገታቸው እንዲሁም የዘር ሀረጋቸው ከወደ ህንድ ይመዘዛል። አሁን ደግሞ ያሉባት አሜሪካ ሶስተኛ መዳረሻቸው ሀገር ሆናለች ማለት ነው። እንግዲህ ይህ ግለሰብ የኡጋንዳ ዋና ከተማ መዲና በሆነችው ካምፓላ ነው የተወለዱት። ቤተሰቦቻቸው ለስራ ወደ ደቡብ አፍሪካ ሲያቀኑ ገና የአምስት ዓመት ሕፃን እያሉ እሳቸውም አብረው ለማቅናት ተገደዋል። ከዚያም በኋላ ከሁለት ዓመታት በኋላ እንዲሁም ከቤተሰቦቻቸው ጋር በጋራ በመሆን ወደ ሰሜን አሜሪካ ያቀኑ ግለሰብ ናቸው። ከብዙ ውጣ ውረድ በኋላ ወደ ስኬት መምጣት የቻሉን ግለሰብ ናቸው። ማምዳኒ በዛ ሕይወታቸው እንግዲህ ብዙዎች የሚማሩባቸው እንደሆኑም ነው የሚነገረው። ከዚህም ባለፈ በተለይ ከትምህርት ውጭ ባለው ህይወታቸው የቤት ግዢና ሽያጭ አማካሪ ሆነው አገልግለዋል። በድለላ ስራም አንቱታን ያተረፉ እንደነበሩ ብዙዎቹ ይናገሩላቸዋል። ከዛ ባለፈም ደግሞ እንዲሁ በሙዚቃ አለም ውስጥ ገብተው በአንድ ወቅት ራፐር እንደነበሩ ነው የሚነገርላቸው። ዛሬ ራፐሩ ማምዳኒ በኒውዮርክ ከተማ ከንቲባነት እንግዲህ ብዙዎችን ቀልብ በሳበ መልኩ እየመሩ ይገኛሉ። አሁን ደግሞ ከሰሞኑን መነጋገሪያ ያደረጋቸው ጉዳይ የሚሆነው እንግዲህ በተለይ የትራምፕ ሙገሳ ከብዙዎች ያልተጠበቀ ነው። ማምዳኒን አሞግሰዋቸዋል። ትራምፕና ማምዳኒ በተለይ በግል ያደረጉት ውይይት አጠናቀው ወደ መገናኛ ብዙሃን ባለሙያዎች ፊት ከቆሙበት ጊዜ አንስቶ ትራምፕ በተደጋጋሚ ሙገሳ ሲያቀርቡላቸው እንደነበር ቢቢሲን ጨምሮ ሌሎች መገናኛ ብዙሃን ዘግበውታል። ማምዳኒን ይሸነቁጣሉ ወይም ደግሞ አንዳች ነገር ይናገራሉ ብሎ ሲጠብቅ ማህበረሰቡ፣ እሳቸው ግን ባልተለመደ መልኩ ሙገሳና አድናቆትን ሲቸሩ ታይተዋል። ማምዳኒ እጅግ ትልቅ ከንቲባ ይሆናል የሚል ምኞት እንዳላቸውም ከወዲሁ ዶናልድ ትራምፕ አስቀምጠዋል። እንግዲህ ቆየት ብለው ትራምፕ በጣም ጥሩ ስራ መስራት እንደሚቻል እና ሁለቱ አንድ ላይ በመሆን ለሀገራቸው ትልቅ ኩራት የሚሆን ስራ ሊሰሩ እንደሚችሉ ቃል ገብተዋል። ከዛም ባለፈ ደግሞ ማምዳኒ ላይ ያላቸው በራስ መተማመን ትልቅ እንደሆነ፣ ሰፊ ክብር እንዳላቸው ነው ያስቀመጡት። በተለይ የኒውዮርክ ከተማ ከንቲባ ምርጫ ከተጀመረበት ጊዜ አንስቶ እንግዲህ ቀደም ሲል እንዳልናችሁ ዶናልድ ትራምፕ እንዲሁም ማምዳኒ እርስ በርስ ፖለቲካዊ ትንኮሳዎችን ሲሰነዛዘሩ ቆይተዋል። ማምዳኒ ጂሃዲስት የሚል ቅጽል ስም ተሰጥቶት በተለይ እንግዲህ በሌሎቹ ዓለማት ላይ አስፈሪ መስሎ እንዲታይ የተሰሩ ስራዎች ነበሩ። ከዛ ባለፈ ደግሞ ጽዮናዊነትን እንደሚቃወም በማድረግ ለእስራኤሉ ፕሬዚዳንት እንዲሁ ለእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ስጋት መሆናቸውን እና ከዛም ባለፈ በእስራኤል እና በጋዛ መካከል ያለው ጉዳይ ላይ እጅ ያስገባሉ የሚል ሀሳብም ነበር። ከዛም በዘለለ እንግዲህ ከጽዮናዊነት ጋር ተያይዞ ስማቸው ሲጠለሽ ቆይቷል። ይሁንና ከዚህ ቀደም ዶናልድ ትራምፕ ስለ ማምዳኒ ከሰጡት አስተያየት በተለይ ለትችት የቀረበው ወጣ ያሉ አመለካከቶች ያሉት ግለሰብ ነው የሚል ሀሳብ ሰጥተው ነበረ። እንግዲህ በተለይ ፕሬዚዳንቱ ይህንን ያሉት ለኒውዮርክ ግዛት ገዢነት የሚመጥን ግለሰብ አይደለም፣ ምክንያቱም እርሱ ጂሃዲስት ነው፣ ከዛም ባለፈ ደግሞ ሌሎች ተያያዥ ጉዳዮች ያሉበት ሰው ነው በማለት በተደጋጋሚ ለማጠልሸት ሙከራ አድርገው ነበር። ያም ሆነ ይህ አሁን ግን ሁለቱ መሪዎች ባልተገመተ መልኩ ደግሞ ቁጭ ብለው በተለይ ለትራምፕ ባልተጠበቀ መልኩ በማምዳኒ ላይ ያላቸውን በራስ መተማመናቸውን አሳይተዋል። ከዛም ባለፈ ደግሞ ቆራጥ መሪ ነው፣ ጥሩ ጊዜ ይሆንለታል የሚል እምነት እንዳላቸውም ገልጸዋል። እንዲሁ ከዚህ በኋላ ደግሞ በመጪው ጊዜ ተጋግዘው ጥሩ ስራዎችን መስራት እንደሚችሉም ነው የገለጹት። ለዛም ይመስላል እንግዲህ ብዙዎች ትችትና ሌሎች ጉዳዮችን ሲጠብቁ ሁለቱ መሪዎች ግን የተወያዩበት መንገድ ቀልብ የሚስብ ነበረ። ከዛም ባለፈ ደግሞ እንዲሁ ትምህርት የሚወሰድበት ምን እንደነበረ ነው መረጃዎች የሚያመላክቱት።